ማዳሞቼ ይወዱኛል። በጣም ብዙ አመት ቤታቸው ሰርቼላቸዋለሁ፣ ትንሽ ብር ቢከፍሉኝም ችግር የለውም እሰራላቸዋለሁ፣ የምትሉ ኢትዮጵያውያኖች፣ ዛሬ እዚህ ጋ የምትመለከቷቸው እቺ አረብ እና ኢትዮጵያውያኗ ሳራ። እስኪ ስለነሱ ትንሽ ቪዲዮ አይተን እንመለስ።

የመጡት እንግዲህ እቺ አረቧ ታዋቂ ነች፣ የሶሻል ሚዲያ ሰው ነች። ሳራ ደግሞ ቤቷ ልትሰራ ተቀጥራ እንደኛ ማዳም ቅመም ሆና ልትሰራ በቤቷ ተቀጥራ መስራት ጀመረች ማለት ነው። ነገር ግን እቺ ሳ የምትባለዋ ስሟን ትክክል ካልሆንኩኝ ይቅርታ፣ ታዋቂና የሶሻል ሚዲያ ሰው ስለሆነች እሷ ሳራን ሜካፕ እየሰራቻት፣ ልብስ እየገዛችላት፣ እንዲሁም ደግሞ አይፎን ስልክ እየሰጠቻት ልጅቷን እያከበረችላት እውነት ለመናገር ሁላችንም በጊዜው ወ እንደዚህ አይነት ማዳም አሉ እንዴ? ቀንተናል። እውነት አሁን እኔ ማዳም ውስጥ ጥሩ ሰዎች ናቸው፣ ግን የእሷን ደግሞ በዚህ ደረጃ ስታዩ አይፎን ሲሰጠዋት፣ ልደቷን ሲያከብሩላት፣ በጣም በጣም በጣም በጣም ነበር የምታምረው ልጅቱ እራሱ እና ሁላችንም ቀንተናል በጊዜው ማለት ነው። ነገር ግን ከጊዜ በኋላ እንግዲህ ሳራም ታወቀች፣ በተለይ በአረቦቹ ዘንድ በጣም ታውቃለች። ስለዚህ ሳራ እንግዲህ ከቤትሽ ወጥቼ የራሴን ስራ ልስራ ልሂድ ፍቀጅሊ በምትላት ጊዜና ኢሳም የምትባለዋ ደግሞ እንዴት እንዴት ከኔ ቤት ትወጫለሽ፣ እንዲማ በቀላሉ መውጣታች፣ ያው እንግዲህ ደስተኛ አይደለችም፣ ግን መብቷ ስለሆነ ሳራ ወጣች ማለት ነው። እንግዲህ ከወጣች በኋላ በዚህ ሁለት ቀንና ሶስት ቀን አረቦች ሶሻል ሚዲያ ላይ ሳራ ሳራ እንዳለ መነጋገሪያ ሆናለች፣ ሳራ ማለት ነው። እና ምንድን ነው ችግሩ? ስንት ዓመት እንደሰራች አላቅም፣ ነገር ግን ትንሽ እንዳልሰራች በጣም እርግጥ ነው። በጣም ይወዷታል፣ ይግባባሉ አረቦች ቤታቸው ስትኖሩ ስትሰሩላቸው ይወዷቸዋል ኦኬ የሆነች ቀን ግን ትንሽዬ ችግር ካገኙ ጭራሽ ሉምታ የሚባል የላቸውም በፍጹም ሉምታ የሚባል እነሱ ላይ አልተሰራባቸውም ምናልባት ተገኛ ከኢትዮጵያኖች ትንሽ እንኳን ተቀንሶ የተሰጣቸው አይመስለኝም እና አሁን በጣም ብዙ አረቦች እያሏት ያሉ ኢሳም የምትባለዋን አሰሪዋን ምንድን ነው ችግሩ አንቺ ጋር እስከነበረች ድረስ ከአንቺ ጋር ሰራች ታዋቂ ሆነች ሰው አወቃት። አሁን ደግሞ ልጅቱ የራሷን ህይወት መኖር የለባትም ወይ እንዴ? እውነት ነው ቤተሰብ እንዴ የራሳችንን ህይወት መኖር የሌለብን እኛ እኮ ከሀገራችን እኮ ገና የአስራ ምናምን ልጆቹ ነን። ከእናታችን ምን ጥቅ ብለን የመጣ ነው እኮ ልንሰራ ነው ሰው አረብ ቤትም ገብተንም አንድ ቤት ገብተን ሰርተን በቂ በቂ የምንለውን ጊዜ ደግሞ ከሰራን ደግሞ የራሳችንን ለይፍ ለመስራት መሞከር ነው። በጣም ብዙ ኢትዮጵያኖች ብዙ ሀበሻዎች እኔንም ጨምሮ አንድ ቤት ከገባን ምናልባት አንድ ቤት ሰባት ዓመት ስምንት ዓመት ከዛ በላይ የሰራን እጅግ በጣም ብዙዎች አሉ። ለምንድን ነው የሰዎቹ ምንም ነገር የተለየ ነገር አድርገውልን ሳይሆን፣ ነገር ግን አይ ጥሩ እኮ ናቸው እኮ ይወዱናል እኮ እንዴ ደመወዝ እራሱ እንደው ሰባት ዓመት ስምንት ዓመት የሰራች ኢትዮጵያውያን በቂ የሚባል ውጭ የሚከፈላቸውን ያክል አይከፈለንም። አንዳንድ ኮንትራት ቤቶች የሚከፈላቸውን ያክል የማይከፈላቸው ልጆች አውቃለሁ። ነገር ግን ሰዎቹ እንዴ ይወዱኛል እኮ እንዴ ስንት አመት ሙሉ ከነሱ ጋር ተቀምጬ እንዴ። እንደዚህ አይነት ነገር በፍጹም አይሰራም። እስከሰራንበት ጊዜ ሰርተን ጊዜያችንን በአግባቡ ለመጠቀም መውጣት። የመጣነው ለብር ነው። እነሱ ቤት እስከተቀመጥን ድረስ ታማኝ ሰራተኛ፣ ጥሩ ሰራተኛ ሁነንላቸው ወዴ ናቸው ወደውን፣ ከተቀመጥን ጊዜያችን ሲበቃን ግን ልክ እንደ ሳራ ሳራ ምን ጥቅም ብለን መውጣት አለብን ብዬ አስባለሁና እኔ አንዳንድ ልጆች ስለሚገጥሙኝ ነው። በጣም ትንሽ የሚከፈላቸው ነገር ግን አይ እኔ እኮ በቃ በጣም ይወዱኛል፣ እንደ ልጃቸው እኮ ነው የሚያዩኝ ምናምን። ኖ ኖ ኖ ማሬ፣ እንደ ልጆችሽ አያዩሽም፣ በጭራሽ በጭራሽ። የሆነ ቀን አረብ ቤት በጣም ብዙ አመት ሰርታችሁላቸው አንድ ቀን ትንሽዬ ችግር ብትፈጠር ጭራሽ ምንም በህይወታቸው አድርጋችሁላቸው እንደማያውቁ ነው የሚያውቁትም። ምክንያቱም ይሄ ተፈጥሯቸው ይመስለኛል፣ በጣም ብዙ አረቦች ተመሳሳይ ስለሆኑ ማለት ነው። ስለዚህ ልክ ሳራም ይሄ ነው የገጠማት። አሁን ይች ልጅ እንግዲህ በጣም ሶሻል ሚዲያው ላይ ጭራሽ እንደኔ ነው ፎቶ የምትነሳው፣ እንደኔ ነው ቪዲዮ የምትለቀው። ከመቼ ወዲህ ነው ደግሞ እኛ እናረብ ተመሳሳይ ስታይል ያለን እንዴ? እሷ በሐበሻ ቀሚስ እየጨፈረች ነው የምትለቀው። እሷ ደግሞ ቅናት ቅንቅን አድርጓታል። እኔ ቤት ታውቃ እንዴት ውጭ ወታ ሰራች አለች። ለምን እኔ ቤት ዘላለም አለሟን አልሰራችም አይነት ነገር ነውና፣ በዚህ ደግሞ ህሌና ያላቸው አረቦች፣ በጣም ብዙ አረቦች አይሆንም ነው ይሄ ጥሩ አይደለም። ጥሩ አድርገሽላታል። ቤቷ እስካለች ድረስ አንቺ ጥሩ አድርገሽላታል። አሁን ደግሞ የራሷን ህይወት የራሷን የራሷን ላይፍ ቲ የሚሉ በጣም ብዙ አረቦች ናቸው። በአጠቃላይ ግን በዚህ ሰሞን ሳራ ሳራ ሳራ ሳራ የዚህን ያክል ነው አነጋጋሪ ያደረገችውና እኔ ልሰራው የፈለግኩት ይህንን ቪዲዮ ምንም አረቦች ቢወዱንም ምንም ቢያደርጉልንም፣ ግን የሆነ ቀን የሆነ ቀን ምንም እንዳላደረግንላቸው የሚቆጥሩበት ቀን አለና ይህንን ታሳቢ አድርገን ቶቶሎ ላጥላጥላጥላጥ አድርገን ሰርተን አገራችን መግባት ካለብንም አገራችንን ንግባ፣ አይ ደግሞ በዚሁ ህይወታችን ንቀጥል ካልንም መቀጠል አለብን ብዬ አስባለሁ። እና እስኪ እናንተ ያላችሁትን አስተያየት ኮሜንት ላይ ቁጭ አድርጉልኝ። የኔ አስተያየት በሳራ ዙሪያ ይህንን ይመስላል። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ መልካም ጊዜ።